አሁንም ይህንን የተሰጠነ ሰዓት የምትባርክልን በሰላም እንደዋልክ በሰላም ታዝመሽን በዚህ የተሰበሰቡትን አገልጌዎችህን በረከት ጨርና ተጠሪት የምትላቸው ህይወታቸውን ሰላም መራታቸውን ታቁትልን። አቡነ ዘበ ሰማያት አቡነ ዘበ ሰማያት ይትቀደስ ፈቃድ ምስቶቱን ፈቃድከ በከመበሰማይ ከማሁ በምድር ሲሳየነ ዘለለለትነ አበን ደ ድግረና በሳኑ

ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር፣ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን፣ ከክፉ አድነን እንጂ መንግስት ያንተ ናትና አይ

ይባርክልህ። ከኋላ ያላችሁ ወደዚህ ወደፊት ነው፣ ወደዚህ ወደፊት ነው። ቆይተው የሚመጡ ሰዎች ናቸው ከኋላ የሚቀመጡ። ወደዚህ ሁላችሁ ተነሱና ወደዚህ ነው።

ከኋላ የሚመጡት ቆይተው ከኋላ ይሆናሉ ማለት ነው። ወንጌል ሲሰጥ በመንጫጫት እንዳይኖር ራሳችን ባችን እንዳይሰረቅ ቀዳሚ ብለን ወደዚህ ጠጋንበን ሌሎች ደግሞ ታስተናግዳላችሁ። አሁን ጫጫት የለም። ሁላችንም ዝም ብለን ከዚህ የሚተላለፈውን መልእክት እንሰማለን። ብፁዕ አባታችን አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ስርጭት የበላይ ኃላፊ፣ የምስራቅ አፍሪካና የሰሜን አፍሪካ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል መጋቤ ሃይማኖት ቆሞስ አባ አብርሃም፣ የቅዱስ ሲኖዶስ ምክትል ጸሐፊና የሰሜን አፍሪካ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ስዩማን ቀሲስ አክሉ፣ የወራችን ጸሐፊ የጥቃት አበብት መምህር ፍስሐ የስብከተ ወንጌል ኃላፊ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት በዚህ የተሰበሰባችሁ ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ፣ እንደምን ዋላችሁ፣ እንደምንቆያችሁ። አሜን። የሥራው ጌታ ቅዱስ እግዚአብሔር በቸርነቱ በምሕረቱ ጠብቆ በደላቀታችን ሁሉ ይቅር ብሎ በዚህ ሰዓት በዚህ ዕለት ያደረሰል። ቅዱስ አምላካችን ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም እናትነት ጸሎት፣ በረከት ከሁላችን ጋር ይሁን። ብፁዕ አባታችን እንግዲህ ባለንበት ወደዚህ መጥተዋል። ይሄ ማለት ምንድን ነው? እኛን ለመፈለግ፣ እኛን ለማስተማር፣ እኛን ለማጽናናት እዚሁ አለንበት አባቶቻችን መጥተዋል። አባቶቻችን በሰላም ያመጣልን እግዚአብሔር እና ብፁዕ አባታችን በሰላም እንኳን መጡ ብላችሁ እግዚአብሔር እና እግዚአብሔር ስ የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ባለንበት ሊፈልጉን ቀደም ሲልም እንደምታውቁት በተለያየ ቦታ በጉራንጉሮ ቦታ ገብተው አስተምረው መቅረው ነው ሲመጡ የሚሄዱት እና እንደዚህ ያለው አባቶቻችንን በእድሜ በጤና ይጠብቅልን አመስግን ነው እግዚአብሔር ስም የተመሰገነው። በድጋሜ አሁን ጊዜ ሰፋ ያለውን ጊዜ የምንሰጠው ለወንጌል ነው። እሽ ለወንጌል እንሰጣለን። እንግዲህ ወጣቶች ናችሁ ሁላችሁም፣ ወንጌል በደምብ ለሁላችንም ያስፈልጋል። ፈተናውንም ችግሩንም የምናልፈው የእግዚአብሔርን ቃል ስንሰማ ነው። ከኃጢአትም ምናላቅ የምንችለው የእግዚአብሔርን ቃል ስንሰማ ነው። ስለዚህ አጠር ያለ መዝሙር ነው የመጀመሪያ ዘምርና፣ መጨረሻ ላይ በደንብ ተዘምራላችሁ። ይዚውን ግን የምንጠቀመው ወን ለወንጌል ነው የምንሰጠው። ማስታወሻ ይዛቸዋል። ማስታወሻ አላችሁ? ያለያዛችሁ ሁላችሁ ዝማላቸው። ወንጌል ለመማር ነው የመጣችሁ፣ አስባችሁበት ነው የመጣችሁት። ስለዚህ አንድ ነገር ይዛቸው መሄድ አለባቸው። እሺ ለሚጠይቋቸው ይቋቸው ጋር ስለመስጠት እዚህ የሚሰጠውን ትምህርት መከታተል አለብን። እና ደራ እንላለን። እና አሁን ከዘማሪ ዲያቆን እና የተናያት ጋራ መዝሙር አንድ የመጀመሪያ መዝሙር እንዘምርና ከዛ በኋላ ቀጥታ ምን ሄደው ወደ ወንጌል ትምህርት ነው። ምን ሄደው ሁላችንም እግዚአብሔር እናመስግን በጭብጨባ መቀበለት። እግዚአብሔር እናመስግን። ለእግዚአብሔር ከምርንስ አሁን ወደ ዲያቆን ዘማሪ ና ተናያት ወስዳቸዋል።

ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። የአገልግሎት ዘመኑ ያርዝምልን፣ በእርሜ በጤና ይጠብቅልን። ያንን ህይወት ቃል ያሰማል። በኋላ ደግሞ መሸጋገሪያ ላይ አንድ ላይ እንዘምራለን። አሁን ቀጥታ የምንወስዳችሁ ወደ ዕለቱ ትምህርት ነው። የዕለቱን ትምህርት የሚያስተምሩን መጋቢ ሃይማኖት ቆሞስ አባ አብርሃም ይሆናሉ። ወደ አባታችን እንወስዳቸዋለን መምሬኖክ የናይሮቢ ደብረ መድኃኒት መድኃኔዓለም ቤተክርስቲያን አስተዳዳሪ እና የምስራቅ አፍሪካ ሀገረ ስብከት የሰሎካጎባያ ማደራጃ ክፍል ኃላፊ እጅግ የተወደዱ የተከበሩ መምህራችን፣ ክቡር የቀጠበት የናይሮቢ ደብረ መድኃኒት መድኃኔዓለም ለላፊ ታ ተወላጁ መምህራችን አባታችን፣ ክቡር ሊቀ ስዩማን አክሊሉ የደብራችን ዋና ጸሐፊ ፕራም የምትሆኑ ካህናተ ቤተክርስቲያን አባቶች፣ ካህናት የሆና በዚህ ስፍራ የቅዱስ ቃሉን ለመስማት ፍጹም የሆነውን ያባታችሁን በረከት ሽታችሁ በዚህ የተገኛችሁ ኦርቶዶክሳውያን ወገኖቼ እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ! አምላካችን ቅዱስ እግዚአብሔር በይቅርታውና በምሕረቱ ብዛት ያለፈውን ሰዓት ስለባረከልን በሕይወት በጤና ጠብቆ ደግሞ በዚህ ሰዓት ስላደረሰን ይልቁኑም ቅዱስ ቃሉን ሰምተን በቅዱስና እንድንወርወደው ሁላችንንም በዚሁ ስፍራ በአንድነት ስላገናኘን ስለሰበሰበን

የዮሐንስ ወንጌል ምዕራፍ 3 ቁጥር 16። በዚህ ቃል መነሻነት ስለ አምላካችን ስለ ቅዱስ እግዚአብሔር ፍቅር እንማራለን። የሚያስተምር፣ የሚመክር፣ የሚገስጽ እግዚአብሔር ነው። እኛም በስሙ ያለነው እሱን ተስፋ አድርገን ስለሆነ አምላካችን እግዚአብሔር ደግሞ ለሁላችን በገባልን ያው ኪዳን መሰረት በስሜ ባላችሁበት በዚያ በመካከላችን ይገኛለው ያለን አምላክ በመካከላችን ሆኖ ለዚህ ሰዓት ለሁላችን የሚረባለን ህጎ ቃል ያስተምረናል እና ሰምተን ለቃሉ እንድንኖር አምላካችን እግዚአብሔር ይርዳል። የእግዚአብሔር ልጆች ሁሉ ጊዜ ቅድም ሊቀብራናትም ያሳስቡን እንደነበረ ሁሉ የእግዚአብሔርን ቃል ለመስማት ሁሉ ጊዜ የፈጠነ ደግሞ ማስታወሻ ሚዛን መከታተል ባላችንን ማሳደግ ያስፈልገናል። ይህ ያለንበት ያመቸ ጥያቄ ዘመን ነው። ለሚጠይቁን ሁሉ መልስም መስጠት ማዘጋጀትም ይጠበቅብናል። ከኛ ከኦርቶዶክሳውያን ከወጣቶች፣ ይልቁኑ ብዙዎችን የምታገኙ ከብዙዎች ጋር የምትሉ ስለሆነ ስለዚህ ለሚጠይቋችሁ ሁሉ መልስ መስጠትን እንዲቻላችሁ ከዛም በላይ ደግሞ የእናንተን በጎነት፣ የእናንተን መልካምነት፣ የእናንተን ስራ ደግሞ እያዩ በሰማይ ያለው አባታችሁን እግዚአብሔር እንዲያመሰግኑ በሰማችሁት ቃል ለመኖር ራሳችሁን በማዘጋጀት በዚህ መልክ የእግዚአብሔርን ቃል መስማት እንደሚገባችሁ ሁልጊዜ ልብ ልትሉ ልታስተውሉ ይገባናል። እግዚአብሔር ከሁላችን ጋር ይሁን እንዳሉ ሰፊውን ትምህርት ንጽናታችሁ ያስተምሩናል። እኔ ግን ጥቂት ነገር ለጥቂት ሰዓት ቅድም በተነሳንበት ቃል እንማራለን። እግዚአብሔር አንድ ልጁ እስኪሰጥ ድረስ ዓለሙን ምን ብሎታ ምን ብሎታ? እንዴት ነው የወደደ? እንዲሁ አደለ? ያ ነው። በዚህ ቃል እንማራለን። በእውነት በሰዎች አንደበት ሊተረጎም አይችልም፣ ሊነገር አይችልም። እግዚአብሔር እኛን የወደደበትን ፍቅር እንዴት ነው የወደደን? በምን የወደደን? ብለን ይሄንን ለመዘርዘር ለመናገር ቃላት ያጥረናል። ወንጌላዊ ቅዱስ ዮሐንስ እንኳን ምንድነው ያለው? እንዲሁ ነው ብሎ የገለጠው እንዲሁ ነው የወደደን። የሚወደድ ነገር ኖሮንም እንዳልሆነ ያሳየናል ማለት ነው። ወይም ደግሞ ለሚወደድ ነገር ቢኖረንም ለይቶ ይሄንን ብሎ የተገለጠ የለም። እኛ ሰዎችን ስንወድ ይሄንን ወደንላታል ይሄንን ወደንላታል እንላለን አይደለ? እንኳን ምንኩ እናውና ጥሩ ብዙ ነገሩን አይተን በዚህ መልክ ነው የምንወደው። እግዚአብሔር ግን ዓለሙን የወደደው እግዚአብሔር ግን እኛን የወደደን እንዴት ነው ወገኖች? እንዲሁ ነው ማለት ነው። ስለዚህ የእግዚአብሔር ልጆች፣ ከምንም በላይ የእግዚአብሔር ፍቅር የተገለጠበት መንገዶችን ስንመለከት ስናይ በመስቀል ላይ የዋለው የአምላካችን የኢየሱስ ክርስቶስ ሕማም ሞት፣ ጸዋቱ መከራ ሁሉ የሚያሳየን ምንድን ነው? የእግዚአብሔርን ፍቅር ማለት ነው። እግዚአብሔር ዓለሙን እንዴት ባለ መልኩ እንደወደደ እንዲሁ ወዶታል ብሎ አይደለም። ወዶስ ምን አደረገለት ብንል ቅድም እንዳልነው ይኸው በክርስቶስ ሞትና ትንሣኤ ለዓለም ሁሉ ምን ሰጥቷል? ሕይወትን ሰጥቷል ማለት ነው። እና ስለዚህ ቅዱስ ዮሐንስ የነገረን በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ ወዶ፣ ማንም ሰው እንዳይጠፋ ወዶ